አይፈልግም ። የምር እኔ ምንም ማስመሰል አይጠበቅብኝም። ለምን አትለኝ እፈልገው ኖሮ ወይ እንደምን ቻሌንጅ እንዴትም አድርጌ የሆነ ነገር ለማድረግ ሞክራለሁ፣ ግን የኔ ኢንተረስት አይደለም። ነው እኮ ክፍተት እየፈጠሽ ነው። በዛ ላይ በአንቺና በሱ መካከል ያለውን ነገር ለምን ክፍተት ፈጠልሽ? ቤተሰብ እንዴት ናችሁ? ደህና ናችሁ? አላችሁ ወይ? ደህና ናችሁ ወይ? እንዴት ናችሁ? ያልኩት መጣ ማለት ነው። እና ትናንትና እንግዲህ ካያችሁት አራስ ሴት ናት፣ ቤት ውስጥ የተኛች ሴት ናት። ነገር ግን ጓደኞቹ መተው ማለት ነው። ለምን መተሽ አልጠየቅሽም ማለት ነው መሰለኝ። እንግዲህ ሩታ ላይ እየወቀሰዋት ነው በዚህ አጋጣሚ ማለት ነው። እና ሩታ ጥፋት የለባትም በዚህ አጋጣሚ ምንም ጥፋት የለባትም። ሲቀጥል በእሷ ምክንያት አይደለም የታመመው። ሁለተኛ ደግሞ እንደዚህ አይነት ቦታ ሲጀመር አውቆ ነው የሄደው። ገባችሁ አይደለ? አንድ ማች ለብሶ ለምን ነጭ ለብሶ አንድ አይነት ለብሶ ልክ የሱ ፕሮግራም ወይም ደግሞ የሱን ፕሮግራም ያከበረችለት ቀን የለበሱት አይነት ለብሶ ነው ሁሉም የተገኙት የዛ ቀን ማለት ነው። ገባችሁ አይደለ? ስለዚህ አብርሃም ሳቅ ተገኘ የሚለው ነገር እኔ አልሰማም። ገባችሁ አይደለ? አልሰማም። ሲቀጥል ደግሞ አንድ ሰው እናንተ ኦሮቦት አደላችሁ። የሆነ ሰው እንዴት ነው የሆነ እንዴት እንዴት ሊበላችሁ የሆነ እንትን አደላችሁም እኮ ሰው ናችሁ። ማሰብ የሚችሉ ማየት የሚችሉ መራመድ የሚችሉ መብላትና መስማት የሚችሉ ሰዎች ናችሁ። ስለዚህ ማንም ሰው እናንተን እየደባበሰ ሲስማችሁ ጸጥ ምስኪን ነው ሊባል ምስኪን በዚህ ልክ ምስኪን የለም። ገባችሁ አደለ? ባለትዳር ሳትሆኑ ራሱ ራሳችሁን ማስከበር ትችላላችሁ። ለብር ብላችሁ ራሳችሁን የምታስወሩዱ ሰዎች የለም ብዬ አስባለሁ። ገባችሁ አደለ? ስለዚህ አብርሃም ደግሞ ምንድነው ሄርሜላ እንደፈለገችው ስታረገው ስስሙ ምን ስታረገው ምን ስታረገው ፀጥ ብሎ ነው ያያት። ፀጥ ብሎ አንገቱን ጎንበስ ብሎ ነው የሚሳምላት። ስለዚህ እንዴት ነው አሁን ሩታን ለምን መተሽ አላየሽም፣ ለምን አልደወልሽለትም ብላችሁ እሷን ልትቆጡ የምትመጡት ማለት ነው። ግን የናሱ ጉዳይ እኮ ያበቃለት ነገር ነው። እዩ ወደ ኋላ መመለሱ ለምን እንደሚያስፈልግ ነው። ሁል ጊዜ እንዳዲስ እንደሚነሳ ነው የማይገባኝ። ከመራ ያበቃለት ነገር እኮ ነው። እኔ በቃ አብቅቶለታል ብዬ ትቼው ይሄ የተዘጋ ፋይል አለ አይደል? ላይ ከፈት መዝገቡ ተዘግቷል፣ ወደ መዝገብ ቤት ይመለስ ይባላል። ፍርድ ቤት እና ፋይሉ ሁሉ ነገር ሲያበቃ ነው እንደዛ የሚባለው። እና እኔም ታር ላይክ እንደዛ ሆኗል እና መለስ ትችዋለሁ። ስለዚህ መመለስ ማልፈልገውን ነገር ማቀላበጡ ለእኔ ጥቅም የለውም። የመረዳ ችግር ካለብ ያው ምን አሁን እሷን አስረድተን ባለቤቷን የሚቆጥቀውንፋተኛሮችንደሆነችእየነገርከደረማ ያንን ምክንያቱ ልንገራትና በኋላ ነገሮችን ማውራት ብትጀምር ደስ ይለኛል። ምን መሰልክ፣ ሳላስብ እሱ ራሱ እንደዚህ ልጁን መጠየቅ በሚፈልግበት እሷ የምታሳየው እንደገና እሱን የምታሳየው ከዚህ በፊት እኔ እኮ ማለት ነው እዚህ ጋ አብርሃም ራሱ ማለት ነው ውክልና ለምንድ እንደሚልክ አላቅም። ወይም ደግሞ ከዚህ በፊትን ካያችሁት እነዛ መጥቶ ብሩክና ማን ነው ያኛው መጥቶ ነበር። አብርሃም እንደዚህ ነው ከርሜላ ጋር ሊወጡ ነው ምናምን ምናምን ብሎ ለሩታ ነበር የሚነግሩት። አሁንም መጥቶ ደግሞ እዚህ ጋር ማለት ነው እሩተ ጥፋተኛ እንደሆነች ነው ሁሉም ሰው የሚያወራው። የአብርሃምን ጓደኛ የማንም ሰው ሁሉም ሰው መጥቶ ሩተን ልክ ጥፋት እንዳለባት ሩታ አብርሃም ምንም ነገር እንዳላጠፋ በቃ እዚህ ጋር ማለት ነው አባት ከሆነ አባትነት ከተሰማው ስለ ልጁ የሚያስብ ከሆነ ስለ ትዳሩ የሚያስብ ከሆነ ስለ ሩታ የሚያስብ ከሆነ ሁሉም ነገር ጥፋቱን አምኖ በስነ ስርዓት ሹማግሌዎችን ይዞ መጥቶ ይቅር ተጠይቆ ትዳሩን ማስተካከል ይችላል። እራሱ ባለቤቱ መጥቶ ልጄን አሳይኝ ውጥር ውጥር ምናምን ጓደኞቹን መላክ ምናምን አይደለም። ገባችሁ አይደለም። ስለዚህ እናንተ ምን ቤት ናችሁ እየመጣችሁ ሩታን የምትወቅሰዋት ማለት ነው። እያስመሰለ እኮ ነው እዚህ ቤት እየመጣ የነበር። ወዶኮ አደለም። በዚህ ኦዲንስም ጠይቃት እያሉ ስለነበር አንዳንድ ሰዎችም ጠይቃት እያሉ ስለነበር ነው እየመጣ የነበር መንገድ ያ ከዚህ በፊት እውነት ነው ቢኒያ የሚያወራ ማለት ነው። ምክንያቱም ከዚህ በፊት ካያችሁት እግሩ ልጅ መጀመሪያ ማለት ነው ወንድሞች ወንድሞቿ ጋር የነበረችበት ሰዓት ትዝ ካላችሁ፣ የዛ ሰዓት ምን አለንኛ አብርሃም ሄደ ጠይቃት ይቅርታ ጠይቃት አበባ ይዘ ምናምን ስንለው አበባ አንድ ፍሬን ሶስት ፍሬ አበባ ይዞ ሄዶ ጠየቃት። ገባችሁ አይደለ? አብርሃም በሰው እንደሚመራ እንድነግራችሁ ማለት ነው። ሁለተኛ ደግሞ በውስጥ ምናምን ይቅር ተጠይቅ፣ ጉልበቷ ላይ ወድቀ፣ እግሯ ላይ ወድቀ ምናምን ሲባልስ ወዳጅነት ፓርክ ቀጠራትና ይቅር ተጠይቀ እንዲባል ገባችሁ አይደለ? ጥፋቱን አምኖ ሳይሆን መጥቷ እግሯ ላይ ወደቀና እንደዚህ በሉ ብላቸዋል። እሱ እኮ ደስ የሚለው ነገር አብርሃም እንደው ተቃላችሁ እንደዚህ ስላላችሁኝ ይሄው አደርግላችኋለሁ ብሎ ነው የሚጀምረው እኔ ወድጄው እኔ ፈቅጄው ይቅርታ ልጠይቅ ብሎ ሳይሆን ይኸው ሰውም እያለኝ ነው በውስጥም ብዙ ሰው እየጻፋችሁ ነው ይኸው እናንተ እንዳላችሁ አደርጋለሁ ብሎ ነው ይቅርታ ሊጠይቃት የሚመጣ ሁሌ ማለት ነው ገባችሁ አይደለ ስለዚህ እኛ ምንፈልጎ አብርሃም በስነ ስርዓት ጥፋቱን አምኖ ሚስቱን ይቅርታ ይጠይቅና በስነ ስርዓት ማንንም ሰው ወክሎ ሳይሆን ማንም ሰው ስላልን ሳይሆን ትዳሩን ያስተካክል። እሩታ ለማስተካከል በጣም በጣም ቅርብ ናት። ገባችሁ አይደለም?

እሱ ማንን አጠፋ ብሎ የምታስበው ሰው ማሳሰር ትችላለች። እኔም ካጠፋ ማሳሰር ትችላለች እኮ። ሁላችሁም ደግሞ አዋሯት። በዚህ አጋጣሚ አብርሃም አውቁና አስቡበት። እዚያ ፕሮግራም ላይ የነበረው ሰላም ሆኜ እኔ ከራሴ ጋር ኢንጆይት አደርግ ምናምን ሪላክስ አደርግ ምንም ደስታዬን የምትፈልጉ አይመስለኝም አሁን መናገር የማልፈልገውን ነገር ወይም መናገር የሌለብኝን ነገር በግድ እንድናገር አታድርጉኝ። ሰው ለምን እንደዚህ እንዲሰማው ታደርጋላችሁ? ከምሬን እኮ ነው እንዴ? እኔ በስነስርዓት በቃ ፎ ብዬ በማልፍበት ሰዓት በየጊዜው ንትርክ መምጣት አለበት እንዴ? ቤት ድረስ ንትርክ መምጣት፣ እናንተን አንድ መሆን ስለምንፈልግ ነው በዚህ ልክ እንትን እያለ ያለ ነገር ያን ፕሮግራም ራሱ ነው የና የነሱን አንድ መሆን። በዚህ አጋጣሚ ግን ማንም ሰው ሩታ አጠገብ ስለሆነ ማንም ሰው ሩታን ስለደገፋት ማንም ሰው በሚናገሩት ነገር ትክክል ነው ብለን እናወራለን እንጂ ማለት ነው ማንም ሰው ሩታ ጋር የሩታ ወቅ ማለት እንዴት ነው? ከሩታ ጎን ስለሆነ ምናምን ብቻ ማለት ነው። የሩታ እንዴት ነው? ከሩታ ጎን ነው፣ የሩታ ወንድም ነው፣ የሩታ መከታ ነው የሚል ነገር የለም። ምክንያቱም ነገ ካጅ ስለሆኑ እያንዳንዱ እያየው ስለሆነ ማለት ነው። ዛሬ አጠገቧ የነበሩት ነገ ይክዷታል። ገባችሁ አይደለ? ሁሉም ማለት ነው እንደዛ ናቸው። ነገር ግን መናገር መፈለጉ ምንድ ታውቃላችሁ ማለት ነው። አብዛኛው ጊዜ እያንዳንዱ የሚመጡት የሆነ ለመናገር ልክ እንዴት ነው ሁሉ ከአብርሀም ጀምሮ ሩታን ለመውቀስ ነው የሚመጡት ሁሉም ማለት ነው። ለምን እንደሆነ እኔ አላውቅም። ያዘጋጀኔ እዚህ ጋር እንደዚህ ነው እንደዚህ ነው ብዬ የምናገርም እንትን ማለት ሞራሉም የለኝም እንትኑም የለኝም። የለ ደግሞ ዝም ማለት ነው። ግን አንቺ ሞራሉ ከሌለ ይሄ ልጅ ወደ ሌላ ሀገር ሲሄድ ዝም ማለት የለብሽም። ይሄ ጥርግ ይበል ጥርግ ይበል። ሌላ ሀገር አይደለም የትም ይሄድ። ነገር ግን ጥፋቱን አምኖ ይቅርታ ይጠይቅ። ሲቀጥል ደግሞ ያቺ ሩታ ይቅርታ የምትሎም ምንም የምትለው ከዛች ሴት ጋር እየተሳሳመ ምንም ይሁን ምንም ወይም ደሞ አብርሃም ሳይፈልግ ነው ምስሞ፣ አብርሃም ምንም ሳይድ ነው ከእሱ ጋር የሚሆን ሆኖ ምናምን እንድትሉኝ አልፈልግም። ገባችሁ አይደለ? እሱ ከራቃት ትክክለኛ ቆርጦ ማለት ነው፣ አጠገቤ እንድትመጪ አልፈልግም፣ በቃ በቃ በዚህ ላይ ማቆም አለብን ብሎ ከራቃት፣ እርግጠኛ ነኝ ሄርሜላ አትመጣም። እሱ ግን ፊት እያሳየ እንዴት ነው ብዙ ብቻ ሆን ያለባት እየቀረ ነው የሚሩ ምን ፈርዘር ነገር ለማድረግ በቃ እስከጥግ ድረስ። አሁን ግን ስለበቃኝ ነው እኮ በጣም በብዙ መንገድ ነው፣ በጣም ብዙ ነገር በዚህ አጋጣሚ ለሁላችሁ መናገር የምፈልገው ማለት ነው ቤተሰብ አብዛኛው ጊዜ ካያችሁት ሁል ጊዜ ጓደኞቹን ይልካል። ነገር ግን ማለት ነው እራሱ መጥቶ ፊት ለፊት አንድ ቀን እንኳን በስነ ስርዓት አውሯት አያውቅም። ሩታን አንድ ቀን ይቅርታ እንኳን በስነ ስርዓት ጠይቋት አያውቅም። አንድ ቀን እንኳን ጓደኞቹ የሚሉትን ነገር አንድ ቀን ራሱ መጥቶ በስነ ስርዓት ጠይቋት አያውቅም። ይመጣል ብቻ መጀመሪያ ልክ እንደወለደች አካባቢ ፕራንክ ሲሰራት ምናምን ነው ከዛ በኋላ ግን ባለፈው መጥቶ እንደዚ ተናዱ ልጄን ካላየ ምናምን የሚል ነገር ነው እንጂ አንድ ቀን በስነስርዓት ቀልዶባት ይሄዳል። ልክ እንደ ፍቅር ፍቅር እንደሚያጫውት ነገር ማለት ነው እንጂ ስላጠፋ ጥፋቶች አንድ ቀን ቁጭ ብለን እናውራ፣ እንፍታ ተብሎ አያውቅም። ገባቸው አደለ ሰኔዎች በውስን ጎበዝ ብላ አፕሪት ታደርግ ነው የሚገባው። በእውነት ዛሬ እንደዚህ ስለተናገርኩኝ ይቅርታ፣ ተገቢ ንግግር ላይሆን ይችላል፣ ግን በቃ ካቅም በላይ ስለሆነ መናገር አንዳንዴ ጥሩ ነው ይምል ዘመን ስትሉ የሆነ ትግስት ሲኖራችሁ ሰው ማታውቁ ወይም ደግሞ ሞኝ ተደርጋችሁ መቆጠር ጥሩ አይደለም። አንዳንዴ መናገር ጥሩ ነው መሰለኝ እና በቃ መናገር ካለብኝ እናገራለሁ። ተናገር እኮ ሩታን ለአንድና ለመጨረሻ ጊዜ አሁን አብርሃም ጠይቅ ምናምን። እዚህ ጋር መቆሚ ራሱ እኔ በጣም ለራሴ ራሴን አሁን አሁን ላይ በጣም አደንቃለሁ። ለራሴ እኮ ስልሽ እዛ ጋር ማለት ነው ሁሉም አንቺ የለሽም ብሎ ነው አፉን እየከፈተ ያለው እየተናገር ያለው ስለዚህ፣ ነገሮችን ማስተካከል ትችያለሽ። አብረሽ ጋር ሄድሽ እያንዳንዱን ሰው መናገርም ሆነ ቆይ አብረሽ ጋር ሄደሽ አስተካኪ ምናምን የምትሉ ሰዎች ማለት ነው፣ እንዴት ነው የምትሄደው? እሷ ሲጀመር አራስ ናት፣ ሲቀጥል ሁላችሁን ታውቃላችሁ ማለት ነው። ሌላኛ ደግሞ ይህንን ነገር በቃ እንዴት ልበላችሁ፣ የፈጠራችሁት አውቃችሁ ነው ይመስለኛል። ምክንያቱም እሷ ሄዳ መጠየቅ አለባት ወይም ደግሞ እንደዚ አይነት ነገርን እንዴት እናደርግ ወይን ደግሞ እንዴት ነው አብርሃም ታሞ እንዴት መጥታ አልጠየቀችም ብለን ነገር እናንሰ የሚለው ቃላቶች ነው መሰለኝ አላውቅም። አሉ ብትሄድም ሩታ ብትሄድም ያችኛዋ ልጅ አኪድ ከአብርሃም ጋር ተቃቅፋ ምናምን ታገኘዋለች። ሩታ ደግሞ ሄርሜላን እንኳን ልታያት አይደለም ለአይኗ እንኳን ማየት አትፈልግም። ገባችሁ አይደለ? ይህንን ሁላችሁም ታውቃላችሁ። ነገር ግን እያወቃችሁ ሄርሜላን ከአብርሃም ሕይወት ማስራቅ እየቻላችሁ ሩታን ግን ኤቭሪዴ እየመጣችሁ ማለት ነው። ለምንድነው ሄደች እንትን መቲ፣ ለምንድነው አብርሃም ልጁን እንዲያይ የማትፈቅጅ ምናምን? ሲጀመር እሷ ልጇን አልከለከለችም ታያለ ነገር ግን እናት አባቴ ቤት እያለው እየመጣ በየጊዜው አትጨቃጨቅ ነው ያለችው፣ አይደል እንጂ ልጄን አላሳይም አላለችው። ግን ከዚህ ሲወጣ ድረስ ታገስ ነው ያለችው። ሁላችሁም እንደሰማችሁት ማለት ነው። እንደ አዲስ አትሁኑ። ታረከኝ። ግን ይሄ ምን አይነት መናገር ውሳኔ፣ ከእንደዚህ አይነት ሰው ጋር መነጋገር ድንጋይ ላይ ውሃ ማፍሰስ ነው። ትናንትና ተናገሪያቸው ዛሬ አይገባቸውም። ትናንትና የሆነ ነገር አደረጉ ዛሬ ድጋሚ ሰው ህይወት ውስጥ ገብተው ማብካት ይወዳሉ። ከእንደስ አይነት ሰው ጋር ቆመ በመከራከር ሲሆን ናቃርገ ጥጥለ የራስን ላይፍ መኖር አበቃ። ለምን ነግም ይመጣሉ አይመጡም። ለምን ይመጣሉ? የራሳቸውን ኑሮ ይኖራሉ እዛው እዛው እንትን ውስጥ እዛው ብድል ንባሉ ሰርክል ውስጥ ይቆያሉ። በእኔ ከዛ ሰርክል የለው ምን ፈልጋ ይመጣሉ? ሲቀጥል ደግሞ ሁሉም ተመሳሳይ ነው። እዛ ጋር የሚያደርጉት ነገር በሙሉ ትናንትና የሆነው ይመጣል እኔ ጋር እንደዚህ ነው እንደዛ ነው ምናምን ይላል። ከዛ ዛ ሄድና ደግሞ ሌላ ሰው ነው አይ፣ ስንሽ ተማእያንዳንዱ ነገር በውሳኔ ነው መታሰር ያለበት ሰው መታሰር፣ መቀጣት ያለበት ሰው መቀጣት ያለበት። ገብቶሻል። ማንም እየመጣ አፉን እየከፈተ ከሆነ ነገም አንቺ ላይ መጥቶ አፉን የሚከፍትበት ነገር ይኖራል። ገብቶሻል። የምር እንደዛ ማረጋገጦኝ ነው ሰው የሚያስለው አይደለም እኮ ግን መሆን ያለበት እንደዛ ሰው፣ ሁሉም የየራሱን ነገር ማግኘት አለበት። ግን ደግሞ እኔ በዚህ ልክ የሆነ ታውቃለህ አይደል እንትን ይዘኛል። በፊት ያሳለፍናቸው ነገሮች አሉ በጣም አሁን ላይ መጥፎ ነገር የሚፈጠርም እየተጎዳሽ ትኖሪያለሽ እኮ ለዚህ፣ ምን አለበት ሁሌ እየተጎዳሽ፣ ምን አለበት በጠይቅሩታ ምን አለበት፣ የልጅሽ አባት ነው ባለቤትሽ ነው ገብቶሻል። ምን አለበት ቢያንስ እንኳን ቪዲዮ ኮል ደውለሽ እኮ አብሬሽ፣ ምንም ይሁን ምንም በቃ ስለተረፍክ በጣም ደስ ብሎኛል ምናምን ምናምን ብለሽ እኮ። እኔ እኮ ማለት ነው እዚህ አጋጣሚ ማለት እናንተ እሷ ቦታ ሆናችሁ መሆን እየ ማለት ሩታ ቦታ ሆናችሁ ስ ያውሩ የትኛው ሴት ናት ሌላ ሴት፣ ተው ይቺን ሴት ከአጠገብ አስራቅ አጠገብሪያ እንድትሆን አልፈልግም እያለች ሚስቱ አውቆ ከእሷ ጋር እየተሻሻ የነበረ ሰውዬ፣ ያቺ ሴት ደሞ አሁን አፈቅርሃለሁ እወድሃለሁ ብላ መጥታው በሷ ምክንያት እራሷን ስቶ ወድቆ ከሚስቱ ጋርም ሰላም አይደለም። እንዴት ነው ደውላ እሱን እንድጠይቅ? እናንተ ስጀምር የምታስቡት ጭንቅላታቸው ማለት ነው። ከእሷ ጋር ሄዶ አፈቅርሃለሁ ሚስት፣ እንታው እኔ አስደስተሃለሁ ሚስት አድርገኝ ብላ ከእሷ ጋር ራሱን ስለወደቀ እንዴት ነው እሷን ልትለምነው ነው የምደውልለት? እንዴት ነው አልገባኝም። ነገር ማለት ነው ምንም የልጁ አባት ይሁን ምንም ይሁን ልታያት የማትፈልገው ሴት ጋር ሆኖ ፍቅር ጥያቄ ስለተጠየቀ ራሱን ስቶ ስለወደቀ፣ ሩታ ለምን አልደወልሽም ብላችሁ እሷን ልትከሰዋት ነው የመጣችሁት? አትገርሙም? ምንም እኮ ችግር የለውም። አንቺን የሚጎዳሽ ነገር የለም። ገብቶሻል። በራሴ ጊዜ አሁን ስ ምን ለመሰለሽ ያድ ነው የሚችላል፣ ምንም ሊሆን ይችላል። ለምን እንደሆነ ታውቂያለሽ፣ በዚህ ሰዓት እሱ አይምሮ ላይ እንደዚህ ተጎድቼ እንደዚህ አይነት ሁኔታ ውስጥ እንኳን ሆኜ ልጠይቀኝ ያልመጣችው ሚስቴ ብሎ ያስባል። እናንተ ናችሁ ያስባችሁ። እሱም ካሰበ ደግሞ እናንተ አንድ ላይ ሆናችሁ እዛው እዛው ተያያዛችሁ ቁጭ በሉ ማለት ነው። ገባችሁ አደለ? ካሰበ ራሱ ማለት ነው። ገባችሁ? ካሰበም ያደርገው ገባችሁ? ምን አይነቱ ውስጥ ሆነው ማለት በጣም የሆነ ነገር ደርሰውበት በጣም ታሞ ምናምን አደለም። ሆስፒታል የገባው ሩታ ከህይወት አስወጣት እያለች እየነበረችዋ ሴት ፍቅር ጠይቃ በሷ ምክንያት ስለሆነ ሩታን አያገባትም ቢልም ደግሞ አይደንቃትም፣ አይገርማትም። ገባቸው አደለ? ጥፋቷ ስላልሆነ ማለት ነው። የራሱ ጥፋት ስለሆነ የራሱ መዘዝ ስለሆነ እንደዚያ ብሎ ይልካታል። እኔ ከዚ የበለጠ ተጎድቻ አውቃለሁ። ስትጎጅ ስኩ ጥሎ አልጣለሽም፣ ጥሎ አልጣለሽም ጥሉ አልጣለሽም ተከራከርስቲ ሁኑ ሰዎች እንኳን እኮ እየጠየቀ ነው። አንቺ እኮ ዙሪያሽን ከበው የተቀመጡ ሰዎች እኮ ከዚች ወደዚች አለን እኩ ቢያንስ እኮ ፍቃድ ይሄ ልጅ ደግሞ እንደዚህ ምሁምን በዛ ብስጭት ሊሆን ይችላል፣ ያ ነገር ነገር ሲደማመርበት ሊሆን ይችላል። እንደዛ ራሱን እስኪ ስት ድረስ የደረሰው ገብቶሻል። ቢያንስ እንኳን ቢመጡ ልጅን፣ ሌላ ሰው ልጅ እኮ አይደለም ይሄ። ግን በቃ ምንም ነገር አይበል። ማይሆን አክት እያሳየ ነው አል እንደዚህ አይነት ነገር የሚያደርገው በቃ እንደዚህ አይነት ነገር እንዲፈጠር አልፈልግም። እሺዬ በቃ ልጁን ማየት መብት አለው። ነገር ግን ማለት ነው እሱ እንዶም ማለት ነው ልንገራቸው እሱ በሚሰራው ስራ ነፍሰ ጥሩ ሆና እያደረገባት ነገር ሁሉ ወደ ህግ ምናምን ብትሄዱ ማለት ነው ገባችሁ። በሳምንት ወይም ደግሞ በአስራ አምስት ቀን መጥቶ የማየት መብት አለው ወይም ደግሞ በሶስት ቀን በአራት ቀን መጥቶ እንደውም በህግ ከሄዳችሁ ማለት ነው። ግን እዚህ ጋር መጣችሁ፣ የአጉል የአብርሀም ተከራካሪ የሆናችሁ ዘጠኝ ወርዬ እንዴት ነው ያላንከባከበ ስትወልድ እንዴት ነው ልጁ እያማረው ማለት ነው? እንዴት ነው መጀመሪያ ሲጠነሰስ አጠገቧ እያነበረው ከእሷ ጎን ያነበረው ስቃዋን ያላሳልፈ አሁን ልጁ ሲመጣ አማረው ምናምን ማየት ፈለገ እ ጠይቅ መብት አለው። እሷም ደግሞ ለአስር ስዶ ከዚህ በፊት እየሞከር ነው። እኔ እነሱ መጥፎ ነገር ውስጥ መከጣት አልፈልግም። በጣም ደስ ሚል ታይሞችን አሳልፈናል። ጥሩ ቆይታ ነበረን። ደስ ሚል ጓደኝነት ነበረን የምሪ ነው። በብዙ መንገድ እኔ ጓደኝነታችን በጣም በብዙ መንገድ ላስታውስ በሚችልበት መልኩ እጅግ ብዙ ነገር ያሳለፈን ሰዎች ነን። ያንን ነገር እያየብን ዛሬ ዛሬ ላይ ሕይወቴ ውስጥ እንደዚህ አይነት ነገር ቢፈጥሩም ተረስቼ እነሱን የማጠፋበትን መንገድ የሆነ ቀመር አልቀመርኩም። እኔ እንደዚህ አይነት ሕሊና ያለኝ ሰው አይደለሁም። እሱንም ቢሆን እሷንም ሌላ ገብተሃል። በቃ በር እየተንኳኳ እየለጣ እንደዚህ ወጣ እንደዚህ ወረደ ለምን እንደዚህ አቶ በጣም በብዙ ልበቀላቸው የምችላቸው ሰዎች ብዙ ነበሩ፣ በእኔ ህይወት ውስጥ ያለፉ እጅግ። የእውነት ለመናገር ማለት ነው እኔ ሩታ አንዳንዴ እንንጅ አላውቅም። የእውነት እንደ ሩታ አይነት ማለት ይሄ የእውነት ድራማ ባይሆንና የእውነት የእውነት ህይወት ቢሆን የእውነት ሴት እንደዚህ ታሳልፋለች ብላችሁ ታስባላችሁ? እኔ አላስብም በፍጹም ማለት ነው። ባህላችሁ እንደዚህ እያደረገ በቃ ዙሪያ ያሉት እንደዚህ ማለት እኔ የእውነት ለመናገር ይሄ የእውነት የእውነት ሪሊ ቢሆን ኖሮ እንደ ድራማ ባይሰራ ኖሮ የእውነት የሰው ህይወት ውስጥ ይሄ ነገር ቢፈጠር ኖሮ ማለት ነው፣ ታውቃላችሁ አንድ ቀን እንደማትቆዩ አንድ ቀን ከሱ ጋር አትቆዩም። አንድ ቀን ማለት ነው አንድ ቀን አትቆዩም። ግን እኔ እንጃ ራቅም ሩታ እየተሰጣት ትወና ወይንም ደግሞ ምን አይነት ታጋሽ እንደሆነች ምን አይነት ሁሉም ነገር ማሳለፍ እንደምችል ነው ያየሁት፣ የእውነት ለመናገር ማለት ነው። ካላጩ በሰላም የሚፈልግበት ቦታ ይሄድ። ታይኳ ሰላም ይሁን ምንም ነገር አለን መንገድ ጫርቅ አርግለት ምንም። ያሳዝነገ አትዘን። ባለቤትሽን በዚህ መግፋትሽ ምናምን አደለ ገፋች። አልገፋችም እንደሱ አልገፋችም። ገባቸው አደለ። በተረፈ ቤተሰብ ሙሉ ቪዲዮ ማየት የፈለጋችሁ ሩታ ቤት ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። በተረፈ ሰላማችሁ ይብዛልኝ። ወዳችሁ አክብራችኋለሁ። ባይ ባይ